ሳሚ ለቤዛ እውነት እንናገራለሁ በማለት እንግዲህ በድቅድቅ ጨለማ እንዲሁም ደግሞ መኝታ ክላሷ በመግባት ሱራፌል የሚባል ሳይሆን እያጭበረበረች ነው፣ እባክሽ ተጠንቀሽ ቤዛ ለማለት ሄዶ ነበር። በዚህ የተነሳ እንግዲህ ሱራፌል ወደ መኝታ ክፍሉ ሲገባ ድንገት ሳሚን ያገኘዋል። እንዲ እኔ ወዳጄና ብዬሽ ለቀርብ እያሰብኩ ነበረ፣ ለካስ ጠላት የሆነ ተገኝተሃል እንዴ? ደግሞ ምን ትሰራለህ ለመኝታ ቤቴ በማለት ይነጋገራሉ። ሳሚ ቤዛ ቤዛው የውሸታም ነው ለቅንጭት እየሆነ ነገር ነግሮታል። በማለት እንግዲህ ለሁለቶችም ወይም ደግሞ ሳሚ ራሱ ሱራፌል እንዲያወራ ለማድረግ ይሞክራል። ሱራፌል በዚህ የተነሳ እንግዲህ ግብ ግብ ነበር የገጠመው ጭራሽ እንዲበደፍ ነው አልጋ የቤት ድረስ የመጣው በማለት ዱላ ይዘው ነበር ማለት ነው። ቤዛ እንግዲህ በሁለቶች መካከል በጣም ለማገላገል እየሞከረች ነበረ ሱራፌልም እንግዲህ አሁንም ቢሆን በጥርጣሬ ላይ ነሽ አይደለም ለምንድነው የማታምኚኝ ግን እያለ ቤዛን ሲቆጣት ነበረ። በእርግጥ እንግዲህ ሳሚ ቤዛን ይጎዳታል ብሎ እንግዲህ ያው በዛው ትዳር እየገባ ይመስላል ሳሚ። ምክንያቱም እነሱ ሁለቶች ከተዋደዱ፣ ከተፋገሩ ሁሉን ነገር እንግዲህ ሽ ብለው ብለው የሚኖሩ ከሆነ ሳሚ ከህይወታቸው ወጥቶ የራሱን ስራ ቢሰራ እና በቃ እንደው ለጠብቅ በርቀት ቢከታተላት የተሻለ ነበረ። ግን ከቤቷ የሄደ አንዱም ደግሞ ሰራተኛ እየላከ እንደዚህ በድብቅ ከሚከታተላት ራቅ ብሎ በቃ ደስ እንዳለሽ ብሎ ጉዳዩን በርቀት ቢያጠራው በጣም አሪፍ ነበረ። ቢሆንም እንግዲህ ሳሚ እና ሱራፌል በጣም ተደባድበዋል። ቤዛ ለማገላገል ልም ሞክራለች። በዚ በዚህ የተነሳ እንግዲህ ከአቅማ በላይ ሲሆንባት በቃ በራሳቸው ተደባድበው ተደባድበው ተለቀዋል። ቤዛም እንግዲህ ሳሚን ውጠልኝ እዚህ ቤት ባሌን ተው በቃ ለቀቅ አድርገው፣ እያለች እንግዲህ ለባሏ ነበር ስትናገር የነበረው። እውነት ነው እንግዲህ። አሁን መቼስ እሱ ይወዳታል እና ገና ለገና ሳሜን አደግፈውም ቢሆንም፣ ሱራፌል ባለቤቴ ስለሆነ ማንም እንዲነካብኝ አልፈልግም በማለት ውጣልኝ ብላ ሳሚን አባረዋለች ከቤቷ። ከተደበደበ በኋላም እንግዲህ በረዶ ነገር አምጥተው ጭንቅላቱ ላይ እያደረገው ነበረ ሱራፌል የተመታውን እንዲቀሰቅስለት። ይህንን የተመለከተችው ሳሮን ደግሞ ምንድን ነበር ያለችው? በቃ የሆነ ነገር ላምጣ በረዶ ምናምን፣ በቃ የሚበላ ነገር ላምጣ፣ ዳብ መድኃኒት ነገር ብለዋለች። እሱ ግን አልፈልግም ነበር ያለው። ምክንያቱም ቤዛ ከስሯ ስለነበረች አልፈልግም በማለት እንግዲህ ምንም ነገር አልተቀበለም። ብጭልኝ ዘር በቃ ምናምን ማለት ምክንያቱም የሳሜ ተላላኪ እንደሆነች እሱ ሳሮንም ስለሚያውቃት በደንብ ሳሚም ወደ ቤት ከሄደ በኋላ ደግሞ ይኸውልሽ ሉሲ፣ በባለፈው አጥፍቼ ወር ላይ ያልኩትን ቪዲዮ ይዤዋለሁ፣ አላጠፋሁትም በማለት እንግዲህ ይነግራታል። ሉሲም በዚህ የተነሳ በጣም ትናደዳለች። ለምንድነው እስካሁን ይህን ቪዲዮ ያላስጠፋኸው? ለምን ይሰራላል ያስቀመጥከው? እንግዲህ ላሳስረው ነው ይላታል ሳሚም። አይ እንደሰማ መሆን የለበትም ሳሚ። እንግዲህ በጣም ትልቅ መረጃ ነው የያዘው። ይህም እንግዲህ ለቤዛ መድኃኒቱን ሲመርዙ የተቀረጸ ቪዲዮ ነው። ይህ ቪዲዮ ጠፋ ማለት ደግሞ እንግዲህ ሁሉም ነገር መረጃውን እንዳለ ተበታተነ ጠፋ ማለት ነው። በዚህ የተነሳ ሉሲ እኔ ግን ሱራፌልን አምኛዋለሁ በአሁኑ በጣም ለቤዛ ያስብላታል፣ ይወድላታል ብላለች በእርግጥ አሁን ሉሲ ከሱራፌል ጋር አንድ መሆኗ ያዋጣት ይመስላል። ምክንያቱም አሁን ሱራፌልና ቤዛ በጣም ጠላት ናቸው፣ እንዲሁም ደግሞ ቢለያዩ... ተጎጂ የምትሆነው ሉሲ ነች። ሉሲ ሳሚን ስለምታፈቅረው ሳሚ ደግሞ እህቷን ቤዛን ስለሚወዳት ሁለቶች ተለያዩ ማለት ሳሚን አጣችው ማለት ስለሆነ ለሉሲ ያላት አማራጭ እንግዲህ ከሱራፌል ጎን መቆም ነው። ቢሆንም እንግዲህ ሉሲ እንደዛ ነበር ያደርገችው አለ ብሎ ከነገራት በኋላ ቀጥ ብላ ሄደች እና ከሳሚ ጋር ያወሩትን ነገር እንዳለ ለሱራፌል ነው የነገረችው። ሱራፌል፣ እኔ እንግዲህ በጣም አምኝ አለው። የተጨጨትክ ትመስላለህ በስራና እና በድርጊት። ቤዛን ግን ከአሁን በኋላ እንዳትጎዳት እና እንደው አደራ እምነቴን ራሱ እንዳትክድ እያለችውም ነበረ። ሱራፌልም እንግዲህ ሉሴ እመኝ እኔ በጣም አልጎዳትም ቤዛን ደግሞ በማመንሽ ምንም የምትጎጆ ነገር የለም በማለት ነበር የመለሰላት። በዚህም የተነሳ እውነቱን ነግረዋለች። ከነገረችውም በኋላም እንደና ያደረገው ሱራፌል የአንዳንዱ እዳዋን ነበር የከፈልላት የቤዛን መጀመሪያ እዳዋን ከፈለላት ከዛም በኋላ ቤቱን በስሟ አዞረላት እንግዲህ ተመልሶ ከመጣ በኋላ ቤቱን ለቅቄ ልሄድ ነው ይላታል በዚህ የተነሳ ቤዛ ትናደዳለች እንዴት ለኔ አታስብልኝም እንዴ ያለአንተ እኮ መኖር አልችልም በማለት እንግዲህ ትነግረዋለች እርሱም በቃ መሄድ አለብኝ ይሻላል በቃ አንድም ብቀን ተረድተኛ አታውቅም አይደል ስሜት ትለዋለች እንዴ እውነት ነው ስራ ቤት ጥላለች ትሄድ ነው እንደዛ ባዶ ቤት ሆኖም ተናዳ ስለነበረ ያንን ዶክተር ለማናገር ሄዳ ነበረ መኪና ውስጥ ተገናኙ፣ እና እንግዲህ እሺ ዶክተር እንዴት ነ ደግሞ ባለትዳር እንደውም ከራሱ ደርሸላለሁ አውቄብሃለሁ ባለትዳር ሆኖ ራሱ እንደዚህ አይነት የሰው ሚስት ለማባልል የምትሄደው ነገር በጣም ይቀፋል። ደግሞ ታውቃለህ ዶክተር፣ ያኔ በልጅነታችን እንኳን አንድም ቀን ወድጄ አላውቅም። በጣም መጥፎ ሰው እና ክፉ ነው፣ እንኳንም አልወደድኩ በማለት እንግዲህ ዶክተሩን ቅምስ ታደርግበታለች፣ የዱላ ቅምስ። እኔ በጣም አዘንኩላቸው ለሰሙ እኮ ዶክተር ነ አይገርምም ዶክተር ነ ብለው ሊታከሙ የሚመጡት ሰዎች ከአንተ በጣም የሚያሳዝኑ ናቸው የሚሆኑት። ምክንያቱም አንተ ዶክተር መባል ሲሆን ያለበት ሌላ ነበረ። ምን አይነት አስቀያሚ እና ወራዳ ነ ብላ እንግዲህ ውርድ ታደርግበታለች። ዶክተሩ ባሆኑ ጭስ እና እሳት ነበር የጎረሰው። ቤዛ ዝም በይ እያለ እንግዲህ ለማነቅ ይሞክራል? ምን ልታመጣ ነው? ልግ ላይ ነው ሲጀመር ወንድ አይደለም ብላ እንግዲህ በወንድነቱ እራሱ ተፈታተነዋለች። አንተ እና ሳሚ ምንድነው ልዩነታችሁ ሲጀመር ባይሆን ሳሚ በጉልበቱ ልጠቀሙ አይልም። አንተ ደግሞ ለስሙ ዶክተር ሆነህ ግን ያለን ኃይልና ጉልበት ትጠቀማለህ። ባለቤትን እንግዲህ ቅንጭር ትልጋ ተደጋጋሚ ጊዜን እንድትገለው እና እንድታስገድለው እንደነበረ ደርሼበታለሁ ስትለው እንግዲህ በጣም ይደነግጣል። እንግዲህ በጣም አንቋሻ እና ወርደው ስለሄደች መኪና ውስጥም ሊያንቃት ሞክሮ ስላልቻለ በቃ ገልሻለሁ ገልሻለሁ እያለ ነበር የዛተው። ዶክተሩን ከጨረሰች በኋላም እንግዲህ ቀጥ ብላ ወደ ሳም መታ፣ ከህይወቴ ውጣልኝ። አንተ ማን ስለሆንክ ነው የኔን ህይወት የምታድነውና የምታስተካክለው? ምንም አይመለከትም በእኔ ህይወት በማለት እንግዲህ ሳምን ተናግረዋለች። እንግዲህ ዶክተሩም ከመጀመሪያ ከቅንጭርት ጋር ነበር የተገናኘው። ቅንጭርት የት ደብዬ ስፈልግ ስፈልግ ለካ እስር ቤት ነበር ካሉ፣ እንዴት ነው ይለዋል። አንተ ሰካራ ማተላ፣ አተላን ዝም ብለህ ጠጣ እንጂ ቤዛን አድናለሁ እያልክ ማለት እንደሳን መሆን የለብም ይለዋል። እንግዲህ ቅንጮች ትይዝ ዶክተሩን አስጠንቅቆታል። ከአሁን በኋላ እኔ ሁሉ ጠላት ነኝ ለዛች ምስኪን ልጅ ጠበቃዋን ሆን ይለዋል። ዛሬ ሁሉም ሰው እንግዲህ ስለፈነጫበት በቃ ለነገሩ እኔ ነኝ እንደ ያደረኳችሁ መተን ያካድግ የተቻቸው ነው እንጂ ዋጋችሁ መስጠት አለብኝ ግደና ይፎክራል። በሌላ በኩል እንግዲህ መንገድ ላይ የደች ያለ ሳሩን ከዶክተሩ ጋር ትገናኛለች። እንግዲህ ያ የዛሬ ስንት ዓመት የተቀረጸ ቪዲዮ እንግዲህ በእሱ ትእዛዝ እንደሆነ ታስታውሳለች። ሱራፌልን አስክራ ከእሷ ጋር እንዲተኛ ያደረገችው እንግዲህ እሷ ነች። ከዚህ መካከል ደግሞ እንግዲህ ይህ ዶክተር የተባለ አለበት። በዚህም የተነሳ እንግዲህ ምርጫ ሰጥቷታል። አብረሾ ማደር ትፈልጋለች ወይስ ምንድን ነው በማለት ነበር ይጠይቃል። እንግዲህ ሳሮን በጣም ተጨንቃለች። ሳሮ እነዛ ቤተሽ ብላ ባትገባ የተሻለ ነበረ፣ ምክንያቱም ሁሉም ለራሳቸው ጥቅም ሲሉ... ሳሮን እየተጠቀሙባት ነው። እንግዲህ ሳሮን ካስታወሰች በኋላ ምን እንዳደረገችው እና እንዴት አድርጋ ገንዘብ እንደተቀበለችው፣ ዶክተሩም ገንዘብ እሰጥሻለሁ አንቺን የሚፈልገውን ነገር አክልኝ ይላታል፣ ወይ ደግሞ ቪዲዮን ስጪ። የለም በማለት ግግም ትላለች። በቃ እንደዛ ከሆነ ማ የሚያደርገው ነገር አለ፣ በጣም ስለ አንቺ ሳጣራ ልጅ እንዳለች ሰማሁ፣ እኔ ምልሽ ያቺ አጋዥሽ እንዲያልደወለችም ይላታል። ልጇንም ያሳያታል፣ እንግዲህ ያገተባት እና። ቤዛን መርዝ ገልሽ ስጫት ይላታል ከምግቡ ላይ ጨምሬበት ምን አላድርገውም በቃ! ሳሚ ነግሮሻል መሰለ የተለመደ ነገር ስለዚህ ማሪ ግዴታ ነው ይለና ይሰጣታል! ሳሮን ቁጭ ብላ ማልቀስ ነበር የጀመረችው። እንግዲህ ያ ዶክተር ቤዛን እንድትገላት ነበር ያዘዛት። ለመጠጡ ላይም እንግዲህ ለሱራፌል መርዙን የጨመረችበት ይመስላል። ሱራፌልም የለም እንግዲህ ይህን ቤት ለቀሽ ውጭ እስካሁን የታገዝኩሽን የሆኛ ነው ይላታል። እሷም እንግዲህ ቁጭ ብላ ተደርጃ እያሰበች እና እያለቀሰችም ነበረ። የዛሬው ቪዲዮችን እንግዲህ ይህን ይመስላል። እንጭርት የሚደብቀው ሚስጥር አለ። ይህን ነገር ተናገር እየተባለ ሳሚ አፋጥጠዋል ነገር ግን ምንም እየተናገረ አይደለም።